እዚህ የተገኘበት ትልቁ ጉዳይ እንደ ሀገር አቀፍም ሆነ እንደ ክልል የተማሪዎች ምገባ በሰፊው እየተካሄደ መሆኑ ይታወቃል። ማንኛውም ተማሪ በምግብ እጦት የተነሳ እድሜው ለትምህርት እየደረሰ ቤቱ እንዳይቀር በሚለው አግባብ መሰረት እንግዲህ በአዳማ ከተማ በዳቤ ክፍለ ከተማ በደንጎሬ ወረዳ ውስጥ ብዛት ያላቸው ትምህርት ቤቶች ያሉ ሲሆን እዚህ ውስጥም ያው የምገባ ስነ ስርዓቱ እንደሚካሄድ ይታወቃል። ያው ተማሪ መመገብ አለበት። በምግብ እጦት መቸገር የለበትም። ሰው ከዚህ አኳያ የእኛም ተቋም ዋናው አላማው ገቢ መሰብሰብ መሆኑ ይታወቃል። ከዛ ባሻገር ግን የተለያዩ የበጎ አድራጎት ስራ ላይ ከዋናው ተግባር ጎን ለጎን እያካሄደ መሆኑ ይታወቃል። ሰው ከዚህ አግባብ በመነሳት እኛም ውስጥ ያለውን ችግር በአግባቡ ከተረዳም በኋላ ያው ሰውን ለመርዳት ሰው መሆን በቂ ነው። ከዚህ አግባብ እንደ ተቋም እንደ ቅርንጫፍ ጽሕፈት ቤታችን ውይይት በማድረግ ለዚህ በጎ አላማ የሚሳተፉ አካላትን በመምረጥ እንቅስቃሴ አድርገን በአጭር ጊዜ ውስጥ ወደ መቶ ኩንታል ማለት ነው። በእያንዳንዱ ፒስ ስናይ ደግሞ ወደ አራት መቶ ፒስ ለምገባ የሚሆን ሩዝን አሰባስበን በዛሬ ሁለት ትምህርት ቤቶችም ባሉበት እንዲሁም ይህን የሚያስተባብር የክፍለ ከተማው ስራ አስፈጻሚ የከተማው ኮሚኒኬሽን እንዲሁም ደግሞ ይህንም በበላይነት የሚቆጣጠረውን እዚህ የቦሳ ጉኑፋ ተቋም ባለበት ልናስረክብ ችለናል ማለት ነው። የእኛ ተቋም ገቢ መስት ሰብሳቢ ተቋም ነው። ይሄ ተቋም ደግሞ ለየትኛውም የልማት ፍላጎትን ሀብት የሚያሰባስብ ይሄ ተቋም መሆኑ ይታወቃል። ለየትኛውም የማህበራዊ እና የኢኮኖሚ ጥያቄዎችን የልማት ጥያቄዎችን ሲነሳ ያንን ፍላጎት ሊያሟላ የሚችለው ይሄ ተቋም ነው። ሰው ከዛ ባሻገር ህብረተሰቡ የዚህ ተቋም ዓላማው ምንድነው የሚለውን ነገር ማወቅ አለበት። አንደኛ ገጽታ ግንባታ አንድ ነው። ሁለተኛ ደግሞ እዚህ የምንመለከተው ሶሳይቲ በቀጥታ የሚሆን በተዘዋዋሪ ሸማች ነው። ሸማች ከሆነ ደግሞ ይገዛል። ሲገዛ ደግሞ ደረሰኝ መውሰድ አለበት ማለት ነው። ሰው ከዛ አክባብ የእኛ የተቋሙ ኃላፊነት ምን እንደሆነ ዓላማው ምን እንደሆነ እንዲገነዘብ ያደረግንበት አንዱ ተግባር ነው ማለት ነው። ሶ ከዚህ ባሻገር ይሄ ዛሬ የተሰበሰበው ለተማሪዎች መገባ ወደ አንድ ነጥብ ሁለት ሚሊዮን ብር የሚገመት ነው ማለት ነው በገንዘብ ሶ ይሄንን በዚህ አጋጣሚ ይሄንን ስራ ወስዶ በጣም በኮሚትመንት ለተወጡ የኮሚቴ አባላትና እንዲሁም ይሄንን ሀብት ለሰጡን ታማኝ ግብር ከፋዎቻችንን በዚህ አጋጣሚ ለማመስገን ይፈልጋል። እንደሚታወቀው ተቋማችን ዋነኛው ስራው ገቢ መሰብሰብ እንደሆነ ይታወቃል። ነገር ግን ጎን ለጎን ከዛ ባልተናነሰ ደግሞ ማህበራዊ ጉዳዮችን እየተወጣ የሚገኝ ተቋም ነው። እንደ ተቋም ይህንኑ ገቢዎች ሚኒስቴር አዳማ ቅርንጫፍም ይህንኑ ወስዶ ተግባራዊ እያደረገ ይገኛል። እዚህ የተገኙት የተለያዩ በቋሚነት የምንረዳቸው ሁለት ትምህርት ቤቶች አሉ። በተመሳሳይ ደግሞ በኤች አይ ቪ ኤድስ ወላጃቸውን ያጡ የምንረዳቸው ልጆች አሉ። በተመሳሳይ የቅርንጫፍ ስቤታችን አንድ ሰራተኛ ያለ ኤችአይቪ ምንረዳቸው አሉ። እነዚህ ወላጅ አልባ የሆኑትን በቋሚ በየወሩ ነው የሚረዱት። በተቀመጠው መመሪያ መሰረት የገንዘብ ድጋፍ ከሰራተኛ ይሰበሰብና የገንዘብ ድጋፍ በየወሩ ይደረግላቸዋል። በተወሰነ ደግሞ ፕሮግራሞች ሲኖሩ ደግሞ ተጨማሪ አሁን ለምሳሌ የበጀት አመቱ የትምህርት መጀመሪያ ሲሆን የትምህርት ቁሳቁስ ይደረግላቸዋል። የንጽህና መጠበቂያ ደግሞ ይሰጣቸዋል። ወራዊ ቋሚ ከሚረዱት ውጭ ኢቨንቶች ሲኖሩ ደግሞ ተጨማሪ የምናደርግላቸው ነገር አለ ማለት ነው። ምግብም፣ ንጽህና መጠበቂያም እዚህ አካባቢ ያለውን የምንረዳው አንድ ኤች አይ ቪ አለ። እያንዳንዱ ሰራተኛ በበጎ ፍቃድ 0.05 የሚቆርጣት አለ እሱ አለ። የወጣቶች ፎረም አለ የሴቶች ደግሞ አለ። በየወሩ የምናዋጣ መዋጮ አለ። ከዛ መዋጮ ተወስዶ ነው እዚሁ በዚሁ በራሳችን ነው ያው የራሳችንን ወጪ በራሳችን ገቢ እንሸፍናለን ብለን እንደተነሳ ነው። እዚሁ ባለው ነው። ሰፋ ያለ ሲሆን ደግሞ ግብር ከፋዮቻችንን ልማታዊ ግብር ከፋይ እናሳትፋለን፣ ሰራተኛ እናሳትፋለን። ይሄኛውን ግን ያው በተቀመጠው ሴቶች በየወሩ የሚቆጥቡት አለ፣ ኤች አይ ቪ እሱን አድርገን ነው ማለት ነው ድጋፍ እያደረግን ያለ ነው።